እኔ በዚህ ልክ ያዘናችሁብኝ አልመሰለኝም ነበረ። እንድታለቅሱብኝ ደግሞ አልፈልግም እና ከልባችሁ ይቅርታ እንድትሉኝ ነው የምፈልገው። ከቀናት በፊት የድሬዳዋ ከተማ ሴቶችን በተመለከተ በቀጥታ የቲክቶክ ስርጭት ላይ እጅግ ያልተገባ ነገር በመናገር እንዲሁም የድሬዳዋ ከተማ አስተዳደርና ነዋሪዎቿን ለከፍተኛ ቁጣና ብስጭት በመዳረግ ሳቢያ ብዙ ትችትና ነቀፌታ ያስተናገደችው በቀድሞ ስሟ ስመኝ ገብሩ ወይንም ደግሞ ጃኒት ገብሩ በመባል የምትታወቀው ወጣቷ ቲክቶከር በንግግሯ ምክንያት በድሬዳዋ ከተማ አስተዳደር ተከሳ ፍርድ ቤት ቀርባ በሕግ ጥላ ስር መቆየቷ ይታወቃል። ጃኒት ባጠፋችው ጥፋት ሳቢያ በህጉ መሰረት ትቀጣ ወይንም ደግሞ በምህረት ትለቀቅ በሚል ሀሳብ ብዙዎች ልክ ነው እንዲህ ነው መሆን ያለበት በሚል ሀሳብ የራሳቸውን አመለካከት ሲያስተላልፉ ቆይቷል። ያማሌህ ግን ጃኒት ገብሩ ዛሬ ይቅርታ ጠይቃ ከእስር ልትፈታ ትችላለች። እጅግ አስገራሚው ደግሞ ጃኒት ገብሩ ፓርላማ ፊት ቀርባ ሴት አመራሮችን ሁሉ በእንባ ያራጨችበት አጋጣሚ መቼም የማይረሳ ክስተት ነው። ለመሆኑ ምንድን ነው የተፈጠረው? ሰላም ጤና ይስጥልን። የተወደዳችሁና የከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ፣ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ የሚኖታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቀደም ሰርተን ወደ እናንተ ካቀረብነው ጉዳይ ጋር ተያይዞ ማለትም ከጃኒት ገብሩ ጋር ተያይዞ መፈታቷ ልነግራቸውና የድሬዳዋ ከተማ አስተዳደር እጅግ በጣም በሚገርም መልኩ ልብ በሚነካና በሚያሳዝን መልኩ በፓርላማ ተላቅሰው ይህችኑ ወጣት ይቅርታ ያሉበትን መንገድ በተመለከተ ልንነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ኮዲ ወተትና ጠይቅን እናመሰግናለን። በ4060 የባንክ ብድር ማለትም 40 ፐርሰንቱን በሶስት ዓመት ከፍለው ቀሪውን እስከ 20 ዓመት እየኖሩበት የሚከፍሉትን ቤት በ8 ፐርሰንት ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ። በተጨማሪ ለጥቂት ቀናት በተመረጡ ቤቶች ላይ በካሪ እስከ 20 ሺህ ብር ድረስ ቅናሽ ያደረግን ሲሆን ፈጥነው ደውለው ይመዝገቡ። ቀናት በፊት ቲክቶክ በተባለ የማህበራዊ ሚዲያ መስክ ጃኔት በመባል የምትታወቀው ወይንም በቀድሞ ስሟ ደግሞ ስመኝ ገብሩ ተብላ የምትጠራውና ከ1.8 ሚሊየን በላይ ተከታዮች ያሏት ግለሰብ የተናገረችው ነገር በብዙ መልኩ ቁጣን ቀስቅሶ ነበር። በተለይ በድሬዳዋ ከተማ አስተዳደርና በድሬዳዋ ከተማ ነዋሪዎች ዘንድ እንደምን ተደርጎ ነው እንዲህ ባለ መልኩ አንድ ፍሬ የምታህል ልጅ እንዲህ የምንገለጠው፣ ሰው እንደምን አድርጎ ነው በባህሉና፣ ባለባበሱ፣ በአመለካከቱና በአኗኗር ዘይቤው የሚተቸው የሚል ቁጣና እልህ አዘል ንግግሮችና የአፀፋ ምላሾችን ከድሬዳዋ ከተማ ነዋሪ ወጣቶች ሲሰጡባት ሲታዩባት ቆይተዋል። ከዚህ ጉዳይ ጋር ተያይዞ በወቅቱ በዛው የማህበራዊ ሚዲያ ላይ ስመኝ ገብሩ ወይንም ደግሞ ጃኒት ለተናገረችው ነገር መልስ ነው ያሉ ወጣቶች በእልህና በቁጭት የተለያዩ አፀፋዊ ምላሾችን ሲሰጧትም ታይተዋል። የተለያዩ አይነት መልሶችና ንግግሮች በስፋት ሲሰጧትም ነበር። የድሬዷ ከተማ አስተዳደርም ግለሰቧ እንደ ማህበረሰብ ፈጽማብኛለች ብሎ ላለው ንግግሯ ክስ መመስረቱ ይታወቃል። ስመኝ ገብሩ ወይንም ጃኒት በንግጓሯ በንግግሯ መካከል ከድሬዳዋ ከተማ ሴቶች ጋር ተያይዞ የተናገረችው ነገር የድሬዳዋ ከተማን ማህበረሰብ ያስቆጣ ንግግር ነበር። የግለሰቧ ንግግር በግርድፍ ትርጉሙ ሲታይ ከሩካቤ ስጋ ጋር ተያይዞ የድሬዷ ከተማ ሴቶች እንዲህ ተብለው ቢጠየቁ እንዲህ እንዲህ ብለው የሚመልሱ ምንም አይነት እምቢተኝነት የሌለባቸው ሴቶች ናቸው የሚል ትርጉም የሚሰጥ ነበር። እንዲህ ያለው ንግግሯ የከተማ ነዋሪዎችንም ሆነ የከተማ አስተዳደሩን በአያሌው አስቆጥቶ ነበር። የድሬዷ ሴቶች የሚለብሱት ሽቲን በተመለከተ በላይቭ የቲክቶክ ስርጭቷ ላይ ባደረገችው ጨዋታ ወቅት የተናገረችው ይህ ንግግር እንዲህ እንደቀላል ከበድ ብሎ አንድን ማህበረሰብና ባህሉን እያስከፋብኛል ብላ አላሰበችም ነበር። ዘግየት ብላ ነገሩ ችግር ሊፈጥር እንደሚችልና ና የተናገረችው ነገር ትክክል እንዳልሆነ ሲገባት፣ ደግሞ ጉዳዩን በተመለከተ ወዲያውኑ በራሷ የቲክቶክ ገጽ ላይ ወጥታ የተናገረችውን ነገር በተመለከተ በጣም ተሳስቻለሁ፣ ነገሩን ይሁነኝ ብዬ የተናገርኩት ነገር አይደለም። ላይቭ ላይ እየተጫወትን ሳለ በጨዋታ መካከል የተነሳ ቀልድ ቢጤ ነው። እኔ እናቴ ሺቲ ለብሳ ነው ያሳደገችኝ። እውነት ነው ብዙዎቻችሁን አስከፍቻለሁ፣ በጣም ይቅርታ። ደግሞ ለጥፋቴ እዛው ድሬ ድረስ መጥቼ ሌሎች ቪዲዮዎችን ሰርቼ ክሳችኋለሁ በማለት ይቅርታ እየጠየቀች ቢሆንም ጉዳዩ በሕግ ተይዞ የነበረ ስለሆነ በአዲስ አበባ ፖሊስ በአደራ ተይዛ ክስ ለመሰረተባት የድሬዷ ከተማ አስተዳደር ተላልፋ መሰጠቷ ይታወቃል። ይህ ከሆነ ከቀናት በኋላ ታዲያ በተከሰሰችበት ሕግ መሰረት በሕጉ አግባብ ፍርድ ቤት ልትቀርብ ትችላለች በዚህ ወቅት ገሚሶቹ በፍርዱ ትዳኝ ሲሉ ሌሎቹ ደግሞ ልጅነች ካለማወቅ ያጠፋችው ጥፋት ስለሆነ ተመክራ ተዘክራ ትመለስ ያሉ ብዙዎች ነበሩ። ጃኒት ፍርድ ቤት የቀረበችለትም ፖሊስ ሰባት ተጨማሪ የምርመራ ቀናት እንዲሰጡት ፍርድ ቤቱን ጠይቆባት ነበር። የሚሆነው ፖሊስ ከስመኝ ገብሩ ወይንም ከጃኒት የእጅ ስልክ ጋር ተያይዞ የማጣራው ነገር አለኝ በማለቱ ነበር። ጃኒት የድሬዳዋ ከተማ የመጀመሪያ ደረጃ የጊዜ ቀጠሮ ፍርድ ቤት ስትቀርብ መርማሪ ፖሊስ ቲክቶከር ስመኝ ገብሩን የጠረጠረበትን ምክንያት ሲገልጽ የአንድን ማህበረሰብ ክብር የሚነካ ንግግር ቲክቶክ በተባለ ማህበራዊ ሚዲያዋ ላይ በነበራት የቀጥታ ስርጭት ላይ አስተላልፋለች በሚል ነበር። የስመኝ ገብሩ ጠበቃም ጃኔት ላይ የአንድ ማህበረሰብ ክብር የሚነካ ንግግር በሚል ለቀረበው ሀሳብ ንግግሯ የተፈጠረው ከግንዛቤ ማጠር ችግር ነው። ይህንንም የግንዛቤ ችግር ለማረም ወዲያውኑ ቀድሞ ስህተት ተፈጥሮበታል በተባለው የቲክቶክ ሚዲያዋ ላይ ይቅርታ ጠይቃለች። ጉዳዩ ያስከስሳል ቢባል እንኳ ክሱ ሊቀርብ የሚችለው በኮምፒውተር አዋጅ ቁጥር 958 እዝባር 2008 አንቀጽ 13 ንዑስ አንቀጽ 3 መሰረት ነው። ይህ ድንጋጌ ደግሞ ከሶስት ዓመት በማይበልጥ ቀላል እስራት ወይንም ደግሞ በ30 ሺህ ብር በማይበልጥ የገንዘብ መዋጮ አሊያ ደግሞ በሁለቱም ሊያስቀጣ ይችላል። ስለዚህ ጉዳዩ በመደበኛ ክስ ቀርቦ ቢሆን እንኳን ዋስትና ስለማያስከለክል የዋስ መብት ይከበርላት ሲል ጠበቋ ጠይቆ ነበር። ምንም እንኳን ጠበቋ የዋስትና መብት የጠየቀላት ቢሆንም ችሎቱ ግን ፖሊስ ለጠየቀው ሰባት ተጨማሪ የምርመራ ቀናት ይሁንታን ሰጥቶ ቀጣዩ ችሎት ለሰኔ ዘጠኝ ተቀጥሮ ነበር። በዚህ ችሎት ውሎም ጃኒት በሶሻል ሚዲያ እንደሚሰማው ስሜ ስመኝ ገብሩ ሳይሆን ጃኒት ገብሩ ነው። ስመኝ ገብሩ የሚለው ስሜ የቀድሞ መጠሪያ የነበረ ሲሆን እሱንም በፍርድ ቤት አስቀይሬው አሁን መጠሪያዬ ጃኒት ገብሩ ነው። መጠራት ያለብኝ ጃኒት ገብሩ በሚል ነው ስትልም አሳስባ ነበር። ይህ በእንዲህ እንዳለ ነው እንግዲህ ቀጣዩ የችሎ ቀጠሮ ሳይደርስ ጃኒት ገብሩ በይቅርታ የተፈታችው። ጃኒት ገብሩ ፍርድ ቤቱ በይቅርታ ከለቀቃት በኋላ በድሬዳዋ ከተማ አስተዳደር የሕዝብ ተወካዮች ምክር ቤት ወይም ፓርላማ ፊት ቀርባ ይቅርታ ጠይቃለች። የፓርላማ አባላቱም በእንባና በለቅሶ በልጅነት መረዳቷ ላጠፋቸው ጥፋት ፍቅር እያሳዩ እያቀፉ ይቅርታ ሲሉ አታይተዋል። እዚህ ቪዲዮ ላይ እንደምታዩት ሴት የፓርላማ አባላትና አመራሮችን ሁሉ እየዞረች ይቅርታ ስጠይቅ እነሱም ከመቀመጫቸው የተነሱ አፉ ብለናል ወይም ይቅርታ አድርገን ልሻል በማለት እያቀፉ እያለቀሱና እንደ ጎርፍ የሚወርድ እንባዋን እየጠራረጉ ይቅር ሲሏት ላየ ቡቡ ሰው ዓይኑን በእንባ ይሞላል፣ ልብ ያሞቃል። ይቅር መባባል በዚህ ልክ ደስ ይላል። ያጠፋም ጥፋቱን አምኖ አጥፍቻለሁ ሲል፣ የተከፋም ትተናል ይቅር ብለናል ሲል እጅጉን ደስ ይላል። የድሬዳዋ ከተማ አስተዳደር ሁሉ ጥፋት በቅጣት ብቻ እንደማይስተካከል አንዳንድ ጊዜ አንዳንድ ካለማወቅና ከግንዛቤ እጥረት ማጣት የሚፈጠሩ ችግሮችን በምክርና በተግሳጽ ሊመለሱ እንደሚችሉ ይቅርታ አድርጎ ማሳየቱ ትልቅ ነገር አድርጓል እየተባለም እየተሞካሸም ይገኛል። ስለዚህ እኛም ፍቅርን በዚህ ደረጃ ማለት ድሬ ማለት እቺ ናት። ድሬ ማለት እቺ ናት። እኔ በዚህ ልክ ያዘናችሁብኝ አልመሰለኝም ነበረ። እግዚአብሔርን የምሬ ነው። እንደዚህ ያዘናችሁብኝ አልመሰለኝም። እግዚአብሔርን አሁን ልቤ በጣም እንትን የተረበሸው እንድታለቅሱብኝ ደግሞ አልፈልግም፣ እና ከልባችሁ ይቅርታ እንድትሉኝ ነው የምፈልገው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ሰዎች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በተነሳው ሐሳብ ላይ እርሶ ምን ይላሉ? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ሰብታ አድርጉን ዘንድ በትትና ጠይቀን እናመሰግናለን።